ጤና ይስጥልን ውድ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን ወደ እናንተ መተናል። አስቀድመንም አበይት ነጥቦቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር አብሮ ለመስራት ፍላጎት እንዳለው አስታወቁ፣ ቀዳሚው ጉዳያችን ነው። በማዕከላዊ ጎንደር ዞን በፌዴራል መንግስቱ ጥምር ጦርና በፋኖ ኃይሎች መካከል ከባድ የተባለ የተኩስ ልውውጥ በመካሄድ ላይ መሆኑ ተገልጿል፣ እንቃኘዋለን። በድሬደዋ፣ ሶማሌ ክልልና ምስራቅ ሐረርጌ ሲንቀሳቀሱ የነበሩ 43 የኦነግ ሸኔ አባላት መገደላቸው ተመላከተ። አብረውን ሲቆዩ ይኸውንም ያደምጣሉ። በርዕሰ መዲናው አዲስ አበባ ከተማ የሚኖሩ ወጣቶች እየታፈሱ ስለመሆናቸው ተመላክቷል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኒህና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። ጠቅላይ ሚኒስትር አብይ አህመድ መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር አብሮ ለመስራት ፍላጎት እንዳለው ተናገሩ። መንግስት እያቀረበውን የመነጋገር ጥሪ የተቀበሉ የሸኔ አባላት ስልጣን ላይ መሆናቸውን አስቀድመው ከፋኖ ኃይሎች ጋርም ቢሆን አብሮ ለመስራት ችግር እንደሌለባቸው ተናግረዋል። ጠቅላይ ሚኒስትሩ ዛሬ በነበራቸው የፓርላማ ውሎ በተለይ ከሄድሳሌንጫን ሌል ተነሳላቸው ጥያቄ በሰጡት ማብራሪያቸው መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር ከመወያየትና ችግሩን በንግግር ከመፍታትም ባሻገር አብረው የመስራት ፍላጎት እንዳለው በግልጽ ተናግረዋል። መንግስታቸው ካለፉት የኢትዮጵያ መንግስታት የሚለየው ተመሳሳይ የፖለቲካ መንገድ የሚከተል በመሆኑ እንደሆነ የተናገሩት ጠቅላይ ሚኒስትር አብይ አህመድ እንደ ማሳያ ያነሱት ሚኒስትራቸውን አቶ ጌታቸው ረዳን ነው አመት ሁለት አመት ባልሞላ ጊዜ ውስጥ ከአቶ ጌታቸው ረዳ ጋር መስራት የቻለ መንግስታቸው በሀገር ውስጥ የትጥቅ ትግል ከሚያደርጉ ኃይሎች ጋር ለመስራት እንደማይቸገር በግልጽ ይናገራሉ። ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል፣ ሁለት ሶስት ጊዜ። ገና እኮ ይሄ ለውጥ መጥቶ በማግስቱ ሁላችሁም ግቡ አለ። እንዲ ያልነው ማን ቀረ ከአለም ሁሉም ገቡ እኮ። ከገቡት ውስጥ ልብ የገዙት እድሜያቸው የገባቸው ሰክነው እየሰሩ ነው። ማርጀታቸውን ያላወቁና ግዚያ እንዳለፈባቸው ያልተገነዘቡስ ወደ ለመዱት ሄደዋል። መላክ የለመደ መላክ ይችላል። ሁለተኛ ነባር ችግሮች አሉ፣ በኛ ውይይት የማይፈቱ ከሸኔዎች ጋር ብንወያይ የማይፈታ ውይይት አለስ። ኢንክሉሲቭ ናሽናል ዲያሎግ እናርክ። ችግር ካለ እንደ ሀገር እንምከርና እንፍታ። ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም። እንወያ በዛሬው ዕለት የተካሄደው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛው የስራ ዘመን ሁለተኛ መደበኛ ስብሰባ በርካታ ግርምትን የሚያጭሩ ሁነቶች ተስተናግደውበት ተጠናቋል። ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በስፍሮ የታደሙ ጠቅላይ ሚኒስትር አብይ አህመድ በርካታ ተረትና ምሳሌዎችን ተጠቅመዋል። አንበሳና ቀበሮ፣ አባይና ጣና የመሳሰሉ አንዱን ዝቅ አንዱን ከፍ የሚያደርጉ ማሳያዎችን በመጠቀም እሳቸው ከያዙት መንገድ ውጭ ለኢትዮጵያ የሚጠቅም መንገድ ያለው ተቃዋሚ እንደሌለ በግልጽ ተናግረዋል። ባዳና ባንዳ የሚለውን ቃል ደጋግሞ የተጠቀሙት ጠቅላይ ሚኒስትሩ በቀበሮ፣ በአንበሳና በአጋዘን መስለው ላኪውን ቀበሮ ተላኪውን አጋዘን ምናልባት ምሳቸውን ደግሞ አንበሳ በማድረግ በተለይ በትግል ስልጣን እንይዛለን የሚሉ ኃይሎች ቀንዳቸው ተሰብሮ ጅራታቸውም ተቆርጦ መጨረሻቸው ሞት እንደሆነ አብራርተዋል። አንቺ አጋዘን ያምሻሉ ወይ? ቅድም ለሚቀመጠው ነበረ። አሁን ደግሞ አንቺን ዙፋ ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው።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 በተመሳሳይ መልኩ የጠቅላይ ሚኒስትሩን ምላሽና ማብራሪያ የሚሹ ጥያቄዎችን ካነሱት የፓርላማው አባላት መካከል አንዱ ደሳለኝ ጫኔ የጠቅላይ ሚኒስትር አብይ አህመድ መንግስት ባካሄድ ደረጃ አስር ድስት ጥዶ አንዱንም ሳያማስል ሁሉንም እንደማሳረር ያለ ነው በሚል ገልጸውታል። የምክር ቤት አባሉ ይህን ያሉት ጠቅላይ ሚኒስትሩ በተለይ የባህር በር የሚለውን አጀንዳ ለማሳካት ከሶማሌም ከኤርትራም ከጅቡቲም ጋር ያደረጉትን ሙከራ ተከትሎ እንደሆነ ጠቅሰዋል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘራቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደ ሀገር መቀጠል የሚቻለው ስንት ትውልድ በጦርነት እየበሉ ነው የሚል መሰረታዊ ጥያቄ ያነሱት የምክር ቤት አባሉ የፌዴራል መንግስቱ ከትግራይ ኃይሎች ጋር የገባበት ግጭት አብራርተው ተናግረዋል። በተለይም በኤርትራና በኢትዮጵያ መካከል የጦርነት ዝግጅት የሚመስሉ እንቅስቃሴዎች መኖራቸውን አስቀድመው የቀይ ባህርን ጉዳይ በሰጠው መቀበል መርህ ማሳካት አይቻልም እንዴ? ሲሉም ጠይቀዋል። ሁለቱ ሀገራት የሚያደርጉትን የተሟላ የጦርነት እንቅስቃሴ በዓለም አቀፉ ማህበረሰብ ዘንድ ግልጽ ምስል እየፈጠረ ነው የሚሉት ደሳለኝ ጫነ ኢትዮጵያ የባህር በር የማግኘቷን ነገር በግላ የሚቀበሉት ጉዳይ ቢሆንም ጦርነት ደግሞ እንደ አማራጭ የሚቀበሉት እንዳልሆነ አስቀድመዋል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቋ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበት ምሰጥ አገባ በሰላማዊ ህጋዊና፣ ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በኢትዮጵያ የሚነሱ ታጋዮች በጠቅላላ የሚለያያቸው ነገር እንዳልነበር እርግጠኛ ሆነው ገልጸዋል። እስካሁን ቀደሞቹ ማለትም ህወሀትና ኦነግ የኤርትራን ጉዳይ የቀይ ግዛት ጉዳይ መሆኑን እንቀበላለን ይሉ እንደነበር አስታውሰዋል። የአሁኖቹ ደግሞ አንድ መቶ 20 ሚሊዮን ህዝብ የባህር በር ያስፈልገዋል የሚለውን ደፍረው ለመጥራት ይሽኮረማሉ በማለት ኢትዮጵያ ውስጥ ካሉት ግጭቶች ጀርባ ያኔም ሆነ ዛሬ ኤርትራ መኖሯን ጠቁመው ታልፈዋል። በማዕከላዊ ጎንደር ዞን በፌዴራል መንግስቱ ጥምር ጦርና በፋኖ ኃይሎች መካከል ከባድ የተባለ የተኩስ ልውውጥ በመካሄድ ላይ መሆኑ ተገለጸ። በአማራ ክልል ማዕከላዊ ጎንደር ዞን አለፋ ወረዳና ምዕራብ ጎንደር ቋራ ወረዳዎች ላይ መጠነ ሰፊ ውጊያዎች በመካሄድ ላይ መሆናቸውን የየወረዳዎቹ ወረዳዎቹ ነዋሪዎች ለአምዛራ ሚዲያ ተናግረዋል። በቋራ ወረዳ ባለፈ ወረዳና በተለይ በደለጉ አጸደ ማርያምና ሻሁራ በሚባሉ ከተሞች የፌዴራል መንግስቱ ጥምር የጸጥታ ኃይል ሽንፈትን እያስተናገደ እንደሚገኝ ሻሁራ ከተማ ነዋሪ ለአምዛራ ሚዲያ ተናግረዋል። በተለይም በደለጎ ከተማ በፌዴራል መንግስቱና በፋኖ ኃይሎች መካከል የሚካሄደውን ውጊያ አስጨናቂ በሚል የገለጹት ምንጩ በውል መግለጽ ያልቻሉት ሰብአዊ ውድመት ደርሷል ብለዋል። ባጸደ ማርያም እና በሻውራ ከተሞች የሚካሄደው ውጊያ አንዴ ጋም ሌላ ጊዜ ቀዝቀዝ እያለ እንደሆነ የሚናገሩት ምንጩ አሁን ላይ የደረሰውን ቁሳዊና ሰብአዊ ጉዳት እንዲህ ነው ብለው መናገር እንደማይችሉ አስረድተዋል። በድሬዳዋ ሶማሌ ክልል ምስራቅ ሐረርጌ ሲንቀሳቀሱ የነበሩ 13 የኦነግ ሸኔ አባላት መገደላቸው ተገለጸም። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በድሬዳዋ፣ በሶማሌ ክልልና በምስራቅ ሐረርጌ አዋሳኝ አካባቢዎች ላይ ምሽግ በማድረግ ከመስከረም 19 ጀምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ አመራሮችን ጨምሮ 43 የኦነግ ሸኔ ቡድን አባላት ሙሉ ለሙሉ ደምስሻለሁ ብሏል። ጥምር የጸጥታ ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራት ትናንት ሰኞ ጥቅምት 17 ቀን 2018 ዓ ም መግለጫ ሰጥተዋል። ኮሚሽነር አለሙ መግራ በመግለጫቸው የኦነግ ሸኔ የሽብር ቡድን በምዕራብ ሐረርጌ በኩል አቋርጦ በኤረርና ሁርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበር አስታውሰዋል። ቡድኑ በአስተዳደሩና በአጎራባች ክልሎች መሰረት ልማት ብሎም ኢንዱስትሪዎች ላይ ጥቃት በማድረስ የብሔር ግጭት ማስነሳት ቀዳሚ ዓላማው መሆኑንም አመላክተዋል። በዚህም ሰባት ንዑሳንን በሕብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ከመስከረም ወር ጀምሮ ባደረገው ልዩ ኦፕሬሽን የኦነግ ሸኔ የሽብር ቡድን አባል ናቸው ያላቸውን ኃይሎች በመክበብ እርምጃ ወስዷል ያሉት ኮሚሽነሩ በተከፈተው ጥቃት አርባ ሶስት ያህል የሽብር የክብር ቡድኑ አባላት ላይ እርምጃ መወሰዱን አረጋግጠዋል። በርዕሰ መዲናው አዲስ አበባ ከተማ የሚኖሩ ወጣቶች እየታፈሱ ስለመሆናቸው ተመላከተም። የብልጽግናው መንግስት በርዕሰ መዲናው አዲስ አበባ የሚኖሩ ወጣቶች ላይ የሚያካሂደው አፈሳ ተጠናክሮ መቀጠሉን የመዲናዋ ነዋሪዎች የመረጃ ምንጭ ለአምዛራ ሚዲያ ተናግረዋል። ጥቅምት 18 ቀን 2018 ዓ ም በርዕሰ መዲናዋ አዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ካምፖች መወሰዳቸውን በተለይ አፈሳው ሲፈጸም በአይኔ ተመልክቻለሁ ያሉን ምንጭ ተናግረዋል። በመዲናዋ አስራ አንዱም ክፍለ ከተሞች በሺዎች የሚቆጠሩ ወጣቶች ታፍሰው ሶስት ወደሚያክሉ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን ነው ምንጩ የሚናገሩት። በተለይም ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር ነዋሪዎቹ ተናግረዋል። አፈሳው በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳ፣ በይርጋለም፣ በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞና በላይታ ብዛት ያላቸው ወጣቶች ታፍሰው በየ አዳራሹ ታጉረው እንደሚገኙ ከአሁን ቀደም የሚወጡ ዘገባዎችም አይ ናቸው። በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩን የተገለጸ ሲሆን የኦሮሞ ወር ስልጣን እንጠብቅ በሚል ማታለያ እንደሚፈጸም የተገኘው መረጃ ያስረዳል። በተመሳሳይ መልኩ አሁን ላይ በስልጣን ላይ ያለው መንግስት የፕሮቴስታንት መንግስት በመሆኑ የፕሮቴስታንትን እምነት መጠበቅ ይገባል የሚል ፖለቲካዊ ማታለያ እየተጠቀሙ እንደሚገኙ ነው የተመላከተው። ለአሁኑ የተመላለጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉን እናመሰግናለን። ጤና አይስጥልን።